ይህ ንግግር ባለቤቴን ሰበራት። ይህንን የሚሰሙ ሰዎች ንግግራቸው ምን ያህል አፍራሽ እንደሆነ የሰውን ቅስም እንደሚሰብር ሰው እንደገና ማንሰራራት መቆም ማፍቀር ሕይወቱን መምራት እስከማይችል ድረስ ይሄ ንግግር ውስጥ ነው ይዘብራል። በጣም ብዙ ሰዎች አሉ ችግራቸውን እየቦታው ያዝረገረኩ ያዝረገረኩ እና ከዛ በኋላ ሄዶ ሄዶ በአንድ ሰው ላይ ሊላከካል ወይ ደግሞ አንድ ሰው ላይ ይሳበባል። እነሱ ያልጠበቁት ሚኒስትር ማለት ጠብቀው ይችን ልጅ ወደ ህይወት ካመጣ የአንተ ሰክሰስ ውጤት የሚለካው እሷን እግዚአብሔር ረሳየት ራእይ ካሳደግካት ከገባት ከረዳት አንተ ሰክሰስ ሁዝባንድ። ዛሬ ስለ ቤተሰብ ነው የምንጫወተው በቤተሰብ ውስጥ በትዳር የህይወት ምዕራፎቻችን ውስጥ ስለሚነሱ ግጭቶች ያን እነዛን ግጭቶች ደግሞ እንዴት አድርገን መፍታት አለብን የሚሉ ሀሳቦች እናነሳለን። በቃ ግን እኔ በቃ መሞቱን ነው ፈልገው ብሎ ሲናገሩ፣ እሺ እንዴት ነው ባልዮ የማያውቀው ነገር እኔ እኔ ይህንን ኢሞሽናል ሰፖርት ሊሰጣት የሚችለው የመጀመሪያው ሰው እሱ ነው ወይም እሷ ነች።